ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 11 ቀን 2017 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የእሳቱን ዜናዎች ርዕሳቸውን አስቀድመን እናስደምጣችኋለን። ጎጃም ላይ ታሪክ ተሰርተዋል። ዳንግላ ላይ የብልጽግና ከፍተኛ ወታደራዊ አዛዦች እርምጃ ሲወሰድባቸው፣ በአሶሊበል ላይ ደግሞ ተመሳሳይ የፋኖ ድል ተመዝግቧል። በጎጃም ሰማይ ስር የተፈጸሙ ወታደራዊ ድሎችን በዝርዝር እናስደምጣችኋለን። ቀዳሚ የምናደርገው መረጃም ይህ ነው ጎንደር ላይ የአርበኛ ከፍ ያለው ደስ የልጆች የጀግነውን አባታቸውን ገድል ደግመውታል የጋይንቱን ተጋድሎና የድሉን ስፋት ደግሞ የፋኖ መሪው በአንደበቱ ገልጾታል እኛም እናስደምጣችኋለን የኦህዴድ ብልጽግና ስርዓት ወለጋ ላይ የሚፈጽመውን የዘር ማጥፋት ወንጀል አጠናክሮ ቀጥሎበታል በትናንትናው እለትም ምስራቅ ወለጋ ላይ ምን ተፈጸመ የሚለውን ዝርዝር ዘገባ አሰናድተንለታል ታደምጦታላችሁ ኢራን በተከታታይ 30 ደቂቃዎች ዋና አዛዡንም ዋና ጣቢያውንም በእስራኤል ተነጥቃለች ሹመታቸው ከሶስት ቀናት በላይ ያልዘለቀው ወታደራዊ አዛዡን ጨምሮ ብሔራዊ ጣቢያውን በእስራኤል ሚሳኤል ተመተው ወድቀዋል። የመካከለኛው ምስራቅ ትኩሳትና የዓለም ስጋት የሆነው የሁለቱ ሀገራት ጦርነት እንዴት ዋለ? ሁለቱም ሀገራት በጦርነቱ የሞቱባቸውን ዜጎች ኦዲት እያደረጉ ነው። የትኛው የበለጠ ብዙ ተጎዳበት? በአጠቃላይ ስንት የአዳም ዘር ከሕያዋን መዝገብ በታች ሆነ? ዝርዝር ዘገባችን ያስደምጣችኋል። ሰዓቱን ጠብቆ ይቀርባል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን ከበቂ ማስረጃ ጋር አያይዘን ያሰናዳነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን ወደ ዝርዝር ዘገባዎቹ እናመራለን። በቅድሚያም የአማራ ፋኖ በጎጃም ታላቅ ድል ተቀዳጀም። የአማራ ፋኖ በጎጃም የጎጃም አገው ምድር ሶስተኛ ክፍለ ጦር ቢትወደድ መንገሻቴ ከማምስተኛ ክፍለ ጦርና አንደኛ ክፍለ ጦር በጥምረት ባደረጉት ውጊያ ዳንግላ ከተማ ላይ ታላቅ ድል መጎናጸፋቸውን አስታውቀዋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቃል አቀባይ ፋኖ ሀብታሙ የሶፍ ለጣና ቴሌቪዥን ባደረሰው የተጋድሎ መረጃ የጎጃም አገው ምድር ሶስተኛ ክፍለ ጦር ቢትወደድ መንገሻ አቲከም፣ አምስተኛ ክፍለ ጦርና አንደኛ ክፍለ ጦር በተሳተፉበት እጅግ ድንቅ ወታደራዊ ጥበብ የተሞላበት የተሳካ ኦፕሬሽን ዳንግላ ከተማ ላይ ተሰርቷል ብለዋል። ቃል አቀባዩ አክሎም የአማራ ፋኖ በጎጃም ጥምር ጦር በሰሩት ኦፕሬሽን የስርዓቱ ታማኝ አገልጋይና የማህበረሰብ ፈተና የነበሩት የጸጥታና የፖለቲካ አመራሮች ላይ እርምጃ ወስዷል። በጥቃቱም የአድማ ብተና የከተማ ፖሊስና ሚሊሻን ጨምሮ ሌሎች የስርዓቱ አገልጋዮች ላይ ፈጣን ጥቃት ተከፍቶ በስርዓቱ ላይ ከፍተኛ ኪሳራ ደርሶባቸዋል። ሦስት ክፍለ ጦሮች በቅንጅት ባደረጉት ኦፕሬሽን የዳንግላ ወረዳ ፖሊስ አመራሮች የሆኑት ኢንስፔክተር ያለው፣ ኢንስፔክተር ወርቅነህና አይሸሽም ቄሴ የተባሉ የባዲን ብልጽግና ከፍተኛ አመራሮች እርምጃ የተወሰደባቸው ሲሆን ኦፕሬሽኑን ተከትሎም ፋኖ በትጥቅ የሚጠነክርበትን ሎጂስቲክ በብዛት ማሳካቱንም ፋኖ ሀብታሙ ጨምሮ ገልጿል። በዚህም መሰረት ሁለት ብሬን 37 ክላሽንኮቭ እና ስታር ሽጉጥ ለፋኖ ገቢ ሁኗል። የአማራ ፋኖ በጎጃም በተከታታይ ቀናት ባደረጋቸው የደፈጣና የፊት ለፊት ውጊያን ጨምሮ በከተማ ኦፕሬሽንም ታላላቅ ድሎችን እያስመዘገበ መሆኑን በተከታታይ መዘገባችን ይታወሳል። የዛሬውን ልዩ ድል አስመልክቶ በአማራ ክልል የአዊ ብሔረሰብ አስተዳደር ዞን የባዴን ሹመኞች ከፍተኛ መደናገጥ ውስጥ መግባታቸውን የዓይን እማኞች ለጣና ቴሌቪዥን ገልጸዋል። የአይነማኞች በዳንግላና እንጅባራ ከተማ የነበረውን ክስተት ሲገልጹም በከተማችን ከፍተኛ መደናገጥ ስለተፈጠረ መንገድ ዘግተው ጭምር ቤት ለቤትም ፍተሻና ማዋከብ አድርሰዋል። ፍተሻውና ማዋከቡ እስከኩለቀን ድረስ ቀጥሎ ውሏል ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ቀኝጌታ የወፍታይና ሳሙኤል አወቀ ክፍለ ጦሮች በምስራቅ ጎጃም ዞን በብልጽግናው ሰራዊት ላይ ከፍተኛ ድል የተቀዳጁበትን ተጋድሎ አድርገዋል። ትግሌን አደራ፣ የአማራን ሕዝብ ከህዋ ጥቃት ጠብቁ ሲል የአደራ ቃሉን ሰጥቶ በተሰዋው ታጋይ ሳሙኤል አወቀ ስም የተሰየመው የአማራ ፋኑ በጎጃም ዘጠነኛ ክፍለ ጦር በባሶሊቨን አውራጃ በስምንት የብልጽግና ሰራዊት ላይ እርምጃ ሲወስድ 10 ሚልሻ ላይም ጉዳት አድርሷል። መረጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከጣና ጋር ይሁን። ብልጽግና ያልጠበቀውን ኪሳራ አድርሰንበታል። ፋኖ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ገብርዬ ክፍለ ጦር በብልጽግና ሰራዊት ላይ ከፍተኛ ድል የተቀዳጀበትን ውጊያ ማድረጉን ገለጸም። የክፍለ ጦር ዋና ቃል አቀባይ አርበኛ ደመወዝ ግዳፍ ለጣና ቴሌቪዥን እንደገለጸው ከብልጽግና ሰራዊት ጋር ባደረግነው ነው ውጊያ ጠላት ያልጠበቀውን ኪሳራ ነው ያደረስንበት። በተጋድሏችን የጠላትን ሰራዊት ሞትና ቁስለኛ ማድረግም ችለናል ብሏል። አርበኛ ደመወዝ ግዳፍ አክሎም የጠላት እቅድ ክረምቱ ሙሉ በሙሉ ከመግባቱ በፊት የተጠናከረ ጥቃት አድርሶ እኛን ለማዳከም ነበር ነገር ግን እንደ ቀጠና በምንፈጥረው የውጊ አንድነት በብልጽግና ሰራዊት ላይ የበላይነትን እየወሰድን እንገኛለን ሲል ተናግሯል። የግብርዬ ክፍለ ጦርን ጨምሮ አንበሳው፣ ጋይንት ጋፋት፣ ተራራው ራስ ጉና ክፍለ ጦርና ሜጀር ጄኔራል ዋንታ አባተ ተወርዋሪ ክፍለ ጦር የሚገኙበት የ26ኛ ኮር ራሱን በሎጂስቲክና በውጊ አቅም እያሳደገ መሆኑን ጨምሮ ገልጿል። ከሌሎች የዛ አደረጃጀቶች እና ጉራባች ጠቅላይ ግዛት የፋኖ ኃይሎች ጋርም ቅንጅት እየፈጠረና በቀጠናዊ ትስስር ውጊያዎችን እያካሄዱ መሆኑን የገለጸው አርበኛ ደመወዝ ግዳፍ በትናንትናው እለት ከገብርየ ክፍለ ጦር በተጨማሪም የጋፋት ክፍለ ጦርና የተጌጣይቱ ክፍለ ጦርም በቅንጅት ያደረጉት ውጊያ በብልጽግናው ላይ ከፍተኛ ኪሳራ ያደረሰ መሆኑን ተናግሯል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ገብርየ ክፍለ ጦር ትናንት ያደረገውን ተጋድሎና የሰራዊት አቅም ግንባታን አስመልክቶ አርበኛ ደመወዝ ሲናገር ሰሞኑን የመሬት ላይ ስራዎች ትንሽ ተጠምደን ስለነበር ነው። ሰሞኑን ገብርዬ ክፍለ ጦርም ሌሎች የጎንደር ጠቅላይ ግዛት ህዝብ ሙሉ ክፍለ ጦሮች በሽሎ እስከ ጣና ዳር ተከዜ ድረስ በየቦታው ከባድ ውጊያ እያደረጉ ነው የሚገኙት። በቅርቡ የሄሊኮፍተሯን መከስከስ ጨምሮ ታላላቅ ጀብዶች፣ ታላላቅ እድሎች፣ ታላላቅ ግዳጆች ተፈጽመዋል። ሁለት መቶ ስድስተኛ ኮርም አውጣቶ የላከው ኃይል በሰላም ከደንቢያ ጋይንትና በለሳ እንዲሁም እብናት ጉናን ጨምሮ ወደ የቀጠነው ግዳጁ መቶ ፐርሰንት አሳክቶ ተመልሷል። ሌላኛው ትናንትና ትናንትና ወዳጅ ጀምሮ የነበረው የታች ጋይንት ውጊያ በገብርዬ ክፍለጦር ደጃ ይገሰሰ ብርጌድ ዶክተር አምባቸው ሻለቃ እና ክንዳለም ደሴ ሻለቃ በሰሩት የጥምር ኦፕሬሽን ከሶስት በላይ ሚኒሻ ተሰውቷል፣ ሰባት በላይ ቁስለኛ፣ አምስት አካባቢ የሚሆኑ ምርኮኞች አሉ። በዚህ የተነሳ ጠላት አንደኛ ጉዞውን ለማስተጓጎል አልቻለም። ወደ የቀጠናችን ወደ ወደየገዥ ቦታችን ተመልሰናል። ሁለተኛ ማዳበሪያ ማህበረሰብ ስብሰባ ምናምን በማለት በየቀጠ ነው የተበታተነው በደንብ እየተመታ ስለሆነ አሁን እቃውንም ስልኩንም ሁሉን ጠርንፎ በየከተማዋ ተወጥሮ እና በጭንቀት ላይ ነው ያለው ያለው ነገር ይሄ ነው ያው የሰኔ 11 ቀን 2017 ዓ ም የቀን ዜናችን አሁንም እንደቀጠለ ነው። ቆይታችሁ ከእኛ ጋር ይሁን። እሁዲድ ብልጽግና በወለጋ አማራ ላይ ጥቃት ፈጸመም። ያለፉትን ሰባት ዓመታት ያለማቋረጥ የዘር ማጥፋት ወንጀል ሲፈጽምበት በቆየው የወለጋ አማራ ሕዝብ ላይ ዛሬም በድጋሚ ተመሳሳይ ወንጀል ተፈጽሟል። የክልሉ ርዕሰ መስተዳደርና የደህንነት ቢሮው ጫካ ካለ ኦነግ ሸኒ ጋር በቅንጅት ይፈጽሙታል በተባለው ጥቃት በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ወረጃ አርሶ ቀበሌ ትናንት ሰኔ 9 ቀን የኦነግ ሸኒ ኃይሎች በከፈቱት ጥቃት በርካታ ቁጥር ያላቸው የአማራ ተወላጆች በአሰቃቂ ሁኔታ ተገድለዋል። የዓይን እማኞች የደረሰውን አሰቃቂ ጥቃት ማን እንደፈጸመው ሲናገሩ በአካባቢው ሰፍሮ የነበረው የምዕራብ እዝ የሚባለው የብልጽግናው ሰራዊት የአማራን ህዝብ ትጥቅ አስፈትቶ ራሱን መከላከል እንዳይችል ማድረጉ ነው ሲሉ አስተያየታቸውን መስጠት ይጀምራሉ። አስተያየት ሰጪዎቹ ሲቀጥሉም ትጥቅ የማስፈታቱን ተግባር ከወራት በፊት ከፈጸሙ በኋላ አማራው እንኳን የጦር መሳሪያ የከብት ማገጃ ከዘራ እንኳን እንዳይዝ አደረጉ። በወቅቱ እኛ እያለን ማንም አይነካችሁም፣ ትጥቅ መታጠቃችሁ ነው እንዲያውም ለጥቃት የሚያጋልጣችሁ በማለት ህዝባችንን በኃይል ትጥቁን ከነጠቁት በኋላ ቀጠናውን ለቀው በመውጣት ቦታውን ኦነግ ሸኔ የተረከበው ይህንን ተከትሎ ነው ጥቃቱ የተፈጸመብን ብለዋል። በወለጋ አማራ ላይ የሚፈጸመው የተቀናጀ ጥቃት በብልጽግ ነው ሊቀመንበር፣ በኦሮሚያ ክልል ርዕሰ መስተዳደር እና በክልሉ ፖሊስ አዛዦች አስተባባሪነትና በኦነግ ሸኔ አስፈጻሚነት ነው ሲሉ የሚናገሩት አንድ የክልሉ የቀድሞ ደህንነት ቢሮ አባል የጥቃቱ ዋና ግብ አማራውን ከወለጋ መንጥሮ ማስወጣት መሆኑን ተናግረዋል። ይህን የቀድሞ ደህንነት ንግግር መረጃ ታማኝ እንዲሆን ያደረገው ደግሞ የብልጽግናው ሊቀመንበር በ2015 ዓ ም ሚያዝያ ወር ላይ ወደ ምስራቅ ወለጋ ነቀምት በመጓዝ ህዝብንና ካድሮን ሰብስበው አማራ መንግስታችሁን ሊቀማችሁ ነው፣ መንግስታችሁን ጠብቁ፣ የአማራ ኃይል እዚህ ከመካከላችሁም ይኖራል በማለት የወለጋ አማራ ላይ የጭካኔ እርምጃ እንዲወሰድበት መመሪያ መስጠታቸው አይዘነጋም። የብልጽግናው ሰራዊት የወለጋ አማራን ከውራት በፊት ከፍተኛ ኃይል አሰማርቶ ትጥቅ ማስፈታቱ ይታወሳል። በቅርቡ ከፋኖ ጋር መስራት እፈልጋለሁ ሲል የገለጸው የጃልምሮ ቡድን ደግሞ ራሱን መከላከል የማይችለውን አማራ እያሳደደ ይገድላል። ከጥቃቱ በኋላ ደግሞ የብልጽግናው ሊቀመንበርን ጨምሮ የተመረጡ ሹሞች በሚዲያ ቀርበው አሸባሪው ሸኔ ጀግናው መከላከያ ሰራዊታችን ፈርቶ ሲሸሽ ያገኛቸውን ንጹሃን ገደለ ብለው ወንጀሉን ያስተባብላሉ። ደስ ሲላቸው ደግሞ ሸኔን እያሳደድን ነው ሲሉ ወጣቶችን በሰሊጥና ና በበቆሎ ማሳ ሰማርተው ቪዲዮ ቀርጾ ዜናም ይሰራሉ። በጉቶ ጊዳ ወረዳ ወረጃ አርሶ ቀበሌ ትናንት ሰኔ 9 ቀን 2017 ዓ ም በጭካኔ የተገደሉት የወለጋ አማራዎች ከዓመታት በፊት ከቀያቸው ተፈናቅለው ባዲንና እሁዲድ ተነጋግረው ከመጠለያ ካምፕ ወደ ቀደመ ቀያቸው የመለሷቸው ሰዎች መሆናቸውን ምንጮቻችን ተናግረዋል። በኦህዴድ አስፈጻሚነት ጥቃት የተከፈተባቸው የወለጋ አማራዎች ራሳቸውን ለማዳን ወደ አማራ ክልል የተለያዩ አካባቢዎች በመጓዝ መጠለያ ካምፕ ውስጥ ይገኛሉ። ሆኖም ተፈናቃዮች በመጠለያ ካምፕ በመኖራቸው ገጽታ ይበላሻል ብሎ የሰጋው የኦህዴድ አገዛዝ በአማራ ክልል የሚገኙ ተፈናቃዮች ወደ ቀያቸው ይመለሱ በማለት ተደጋጋሚ ጫና ሲፈጥር ቆይተዋል። ተፈናቃዮቹ ደግሞ ወደ ወለጋ ቢያቀኑ የሚደርስባቸውን ስለሚያውቁ ለመመለስ ፍቃደኛ አልሆኑም። በተፈናቃዮች እንቢተኝነት የተበሳጨው ሁድድ ብልጽግና ለባዲን በሰጠው ትእዛዝ መሰረት ተፈናቃዮች የሰፈሩባቸውን ካምፖች በማፍረስና የተፈናቃዮቹን ልጆች ዘርፈው ወደ መከላከያ ማሰልጠኛ በማስገባት ተፈናቃዮች ላይ ተደራራቢ ግፍና መከራን እየፈጸሙ ይገኛሉ። በመጨረሻም ወደ ዓለም አቀፍ መረጃችን አለፍን። ብሔራዊ ጣቢያው ተደበደበም። የኢራንና እስራኤል ጦርነት ተባብሶ በቀጠለበት በዚህ ወቅት የቴሄራን ታላላቅ ተቋማትን የእስራኤል ብርቱ ቁጣ ጎብኝቷቸዋል። የኒውክለርና የሚሳኤል ጣቢያዎችን በብርቱ የደበደበው የእስራኤል የአየር ጥቃት ዛሬ ሌሊት ደግሞ የቴህራን አንደበት የሚባለውን ብሔራዊ ጣቢያውን ማውደሙ ታውቋል። ቀጥታ ስርጭት ላይ የነበረው የኢራን ብሔራዊ ቴሌቪዥን ከጥቃቱ በኋላ ስርጭት አቋርጧል። ወታደራዊ ብቃቷንና የአየር ኃይል ዓላማዋን አስቀድማ በመናገር በንጹሐን ላይ ጉዳት አላደርስም የሚል የክስ መከላከያ ቀድመ የምትናገረው እስራኤል በቴህራን የሚገኘውን ብሔራዊ ቴሌቪዥን ጣቢያንም እንደምትመታው ከሰዓታት በፊት ተናግራ ነበር። በተናገረችው መሰረትም ብሔራዊ ጣቢያውን በማውደም ያሰበችውን ከመፈጸም የሚያግዳት እንደሌለ አሳይታለች። የብሔራዊ ቴሌቪዥን ጣቢያው መመታቱን ተከትሎ ኢራናውያን በአገራቸው መንግስትና የመከላከያ ኃይል ላይ ቅሬታቸውን ያሰሙ ሲሆን፣ ቢቻል ቢቻል አስቀድመው መከላከል ነበረባቸው፣ ካልሆነም ጠላታችን አስቀድማ እንደምትመታው እየተናገረች እንዴት ዋናውን ተቋም መጠበቅ አልተቻለም በማለት ነው ቁጣቸውን የገለጹት። ኢራናውያን በብስጭት ከሰጧቸው አስተያየቶች መካከል እስራኤል የፈለገችውን በቅርብም በሩቅም መምታት ከቻለች አያቶላውንም ስላልፈለገችው እንጂ እስካሁን ከመምታት አትመለስም ነበር ሲሉ የእስራኤልን ሀያልነትና የአገራቸውን መንግሥት ቸልተኝነት አነጻጽረው ተናግረዋል። የሁለቱ ግዙፎች ጦርነት ከጀመረ ዛሬ አምስተኛ ቀኑን የያዘ ሲሆን በሁለቱም በኩል የሟቾችን ቁጥር ኦዲት ማድረግም ጀምረዋል። ኢራናውያን በሟች ቁጥር ቀዳሚውን ቦታ ስትይዝ ወደ 230 ገደማ ዜጎችን ተነጥቅ ያለው ስትል እስራኤል በበኩሏ በምንም ልተካቸው የማልችላቸው 19 ዜጎች ተገድለውብኛል፣ በማለት ለዜጎቹ ያላትን ስስ ልብ ገልጻለች። ኢራን ከተገደሉባት 230 ዜጎች መካከል በትንሹ አርባዎቹ እንደ ተዋረዳዊ ቅደም ተከተላቸው ወታደራዊ አዛዦች፣ የኒውክለር ሳይንቲስቶችና የአብዮት ዘብ ሰራዊት አባላት ይሆናሉ። በእስራኤል በኩል ግን አንድም ወታደራዊ አዛዥ እስካሁን የኢራን ቁጣ አልጎበኘውም። እስራኤል አሁንም ቢሆን በኢራንዋ ርዕሰ መዲና ቴሄራን የሚኖሩ ንጹሐን ቀያቸውን ለቀው እንዲወጡ ያሳሰበች ሲሆን፣ ማሳሰቢያውን ችላ ብለው በሚቀመጡት ላይ ግን በተከታታይ በምታደርገው ጥቃት ለሚደርሰው ጉዳት ተጠያቂ እንደማትሆን አስጠንቅቃለች። ይህን ተከትሎ የተለያዩ አገራት መንግስታት በኢራን የሚገኙ ዜጎቻቸውንና የኤምባሲ ሰራተኞቻቸውን ከኢራን ለማስወጣት የቻሉትን ሁሉ እያደረጉ ይገኛሉ። ከብሔራዊ ቴሌቪዥን ጣቢያው በተጨማሪም የኢራንን ወታደራዊ አዛዥ ጄኔራል አሊ ሻድማኒ በሌሊቱ የአየር ጥቃት የተገደሉ መሆናቸውን ቴሄራን ገልጻለች። አሊ ሻድማኒ ከአራት ቀናት በፊት በእስራኤል የአየር ጥቃት የተገደሉትን የቀድሞውን ጦር አዛዥ ጄኔራል አሊ ረሽድን ተተክተው ጦርነቱን እንዲመሩ የተመረጡ ነበሩ። የአዛዥነት ዘመናቸውን ከ72 ሰዓታት በላይ እንዳይጓዝ ያደረገው ዛሬ ሌሊት በማዕከላዊ ቴሄራን በደረሰው የእስራኤል የአየር ጥቃት እሳቸውን ጨምሮ በርካታ ረዳቶቻቸውም ተገድለዋል። የአየር ጥቃቱ የደረሰው ደግሞ እስራኤል በቂ መረጃን ማግኘቷን ተከትሎ በወሰደችው ፈጣን ጥቃት ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ ለሰዓቱ ያዝናቸው ዘገባዎች ያደመጣችኋቸውን ይመስሉ ነበር። የጣና ቴሌቪዥን ወቅታዊ ቃለምልልሶች ዜናዎችና ትንታኔዎቻችን እንደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር